ለሲዳማ ክልልና ለሀዋሳ ከተማ ይህም ስራችን የሚመስል አዲስ መረጃ ወጥቷል። በቅርቡ እንደምታውቁት ለፌደራል መንግስት የተላከው ሰነድን ተመልክቶ ከፌደራል መንግስት የተላኩ አጣሪ ቡድን ወደ ሀዋሳ ከተማ መግባታቸው ይፋ ሆኗል። ይህንንም በራሱ በሶሻል ሚዲያ በፌስቡክ ፔጅ አጋራን ርዳት ፕሮፌሰር ተሰማ ኤልያስ ነበሩ። እንደምታውቁ ተሰማ ኤልያስ ማለት የሀዋሳ ዩኒቨርሲቲ መምህር የነበሩ በባለፈው ደግሞ መኖሪያ ቤታቸው ትዕዛዝ ደርሷቸው የነበረ በጣም ለሀዋሳ የሚቆረቆሩ ለራሳቸው ለግል ጥቅም ምንም ነገር እንዳላደረጉ የሚታወቁ ከጀቶ ጋርም ሆኖ ለሀዋሳ ራሷን በራሷ የመስተዳደር ትግል የታገሉ ግን በአንዳንድ አመራሮች ምክንያት እየተገፉ ለእስር ሊዳረጉ ጥቂት ሰዓት ቀርቶ እያለ የሀዋሳ ዩኒቨርሲቲ ባመቻቸው ትምህርት ወደ አሜሪካን ሄዶ እየተማሩ የሚገኙ ፕሮፌሰር ናቸው። ፕሮፌሰር አሁን ላይ እየተረገ ያለውን የሐዋሳ መንግስትንና አገዛዝን በጣም ይቃወማል። ምክንያቱም የታገልነት አላማ አይደለም በማለትም ይታወቃል። ከዚህ ጋርም አያይዞ በባለፈው ሰነድ ምክንያት በሙስና የተጨማለቀችው ሐዋሳ ወይንም ሲዳማ ክልልን እንዲመለከቱልን ብሎ ጥሪ ባቀረበው መሰረት የፌዴራል መንግስት አጣሪ ቡድን ወደ ሐዋሳ መጥቷል ሲል የምስራች በሚመስል መልኩ በራሱ ፌስቡክ ፔጁ የለጠፈው። ከዚህ ጋር የማያይዞ ሌላ ነገር እነዚህ በሙስና የተጨማለቁ ድብቅ፣ ከብዙ ሰዎች ጋር ኮሚኒኬት በማድረግ የሚታወቁ እየሰሩትን ያደረጉትን ነገር እየደበቁና እያጠፉ ዘመናት የኖሩ ከመሆኑ የተነሳ አሁን ለሚመጡ ሰዎች አሁን ለሚመጡም ሰዎቹ ግልጽ እንዳይሆን የሚሆኑ ብዙ ነገሮችና ብዙ መስረጃዎችን የማጥፋት ስራ ሊሰራ ስለሚችል ሀዋሳ አመራሮች ማለትም ከዚህ ብልሹ አሰራር ወጣ ብሎ ያሉት ይህን ነገር በግልጽ ለሰዎቹ ለአጣሪ ቡድን እንዲያስረዱ በ ማለት ከአድራ ጋር መግለጫ አስተላልፉ። ይህ ማለት ለሲዳማ ህዝብ ታላቅ የምስራች ይመስላል። ነገር ውስጥ የት ይሄዳል ከተባለ የሙስና ነገሮቹ ተጣርቶ እንደተባለው የአቶ ደስታ ሌዳሞ ላይ ያሉት እያንዳንዱ ክሶች እውን የሚሆኑ ከሆኑ አገዛዙ እስከ መቀልበስ የሚደርስ ኃይል እንዳለውም ተናግሯል። ይህ ማለት አሁንም ለሲዳማ ህዝብና ለሀዋሳ ከተማ ትልቅ የምስራች ይሆናል። ብዙ ስራ አጥና ብዙ ችግር እየተካሄደ ያለባት ሲዳማ ክልል ከዚህ ጋር በተያያዘ መልስ የምታገኝም ይመስላል። ተከሳሾቹ የመንግስት አካላት በባለፈው ሰነዱ ላይ በሙስና የተጠረጠሩ ሰዎች የክልሉ ፍትህና ጸጥታ ኃላፊ የሆነው አቶ አለማየውጥ ጢማቴዎስ የክልሉ የርዕስ መስተዳደር የሆነው አቶ ደስታሌ ደግሞን ጨምሮ የከተማውን ከንትባ ማለትም የሐዋሳ ከተማ ከንትባውን በተለይ ሐዋሳን በደንብ አያውቅም። እስከ ቅርብ ጊዜ ድረስ እስከ ቢሮ የሚያደርሳቸው ሹፌራቸው እንደሆነ በግልጽ የሚነገረው ምንም ስለ ሐዋሳ ህንቱ የለለ በባንሳ ደ ወረዳ ርዕስ መስተዳደር በነበረ ሰዓት አቶ ደስታሌ ደግሞ ለስራ ጉዳይ ለጉብኝት በሄዱ ሰዓት የጀበና ቡና በማቅረብ ለግል ለደስታ ላይ ደግሞ ያለውን የክብር ቦታውን ስላሳየ ብቻ አምቱ ሀዋሳ ከተማ ላይ ከንቲባ አድርጎ ሾመት ተብሎ የሚወራው ሰውዬ እነዚህን እነዚህንን የመሳሰሉ በጣም ከሙስና የራቁ የዝምድናና የግል ቤት ልክ ሀዋሳን ከተማ ላይና የሲዳማን ክልል እንደ ራሱ ንብረት አድርገው በመመልከት ዙሪያ የነበሩ ሰዎችን በጥልቀት እንደሚፈትሹ ሰነዱ ያሳያል። ከዚህ ጋርም አያይዞ ረዳት ፕሮፌሰር ተሰማ ኤልያስ እንዳሉት ከሆነ ብልሹ አሰራርን በሚያስተካክሉ ሰዓት አንድም ፎይታ የሚያገኘው የሲዳማ ክልል ህዝብ ስለሆነ የከተማውም ሰላም ስለሚገኝ፣ የፈጠነ እድገትንም ስለምናገኝ ከዚህ ጋርም አያይዞ ሰዎቹ አሁንም ከሚሊዮንነት ወደ ቢሊዮንነት ያደጉበት የሙስና አሰራራቸውን የማይተው ከመሆኑ የተነሳ በብዙ መንገድ አሰራሩን ወይንም ፍተሾን ሊቀለብሱ ሊሞክሩ ስለሚችሉ የሚመጡ ሰዎች ገለልተኝነት ሆነው ጉዳዩን እንዲመለከቱ የሚከታተል ሌላ ኃይል እንዲመደብም ስል ከዛም ጋር አያይዞ መግለጫ አውጥቷል። ከመግለጫው ደግሞ አንዱ አካል የሆነው የሲዳማ ህዝብ የራስ የሆነ መብት ጥበቃ ስለሆነ የሚደረገው ፍተሻ ላይ እያንዳንድ አመራር ላይ ያለ እየተረገጥክ ያለ ነገን ፈርታ ተሰማርተ ዝም እንዳትል፣ እያንዳንዱ የምታውቀው ነገር ለፈታሹ አካል አሳልፈ በመስጠት ከስዳማ ህዝብ ጎን ከሆንክ ነገ የተሻለ ቀን የሚሆነው ላንተ ነውና፣ ወደኋላ ሳትፈራ ሰው ሰውን ምንም እንደማያደርግ አስበ እነዚህ ሙሰኞችን አንተን እየረገጡ ቢሊዮነር የሆኑትን ሚሊዮኖችን አትፍቶ ቢሊዮን ገንዘብ ያተረፉትን ሰዎችን ነገን ፈርተ ከምታግዛቸው ከምታሽቃብጥላቸው፣ እውነት ወጥተው እነሱ በህግ ተጠይቀው ሐዋሳ ከተማና ስዳማ ክልል ያቀደችበትና ለረዥም ዓመት የለፋችው የታገለችው ትግሏን ፍሬ በልታ ራሷን በራሷ እውን እንድታስተዳድር የምትፈልግ ከሆነ አሁን ላይ ያሉ ፍራትን ነቅለ ለመታገል ተዘጋጅ። አሁን የሚመጡ ሰዎች ሰዎች ስለሆኑ ብዙ መረጃዎችን የሚሸሽጉበት አጋጣሚ ከተገኘ እነዚህ ሰዎች አሁንም በገንዘብ ሊቀለብሱ ሊሆኑና ሊሰሩ ስለሚችሉ ከዚህ ራስን እንደ ማራቀ የምትችለው ከመንግስት ጎን ሳይሆን ከሚመጡ ሰዎች ጎን ሆነ ነገሮችን ሪፖርት በማድረግ ማገዝ የምትችለው አሁንም ቢሆን ከአመራሮቹ ዙሪያ ያለ ህዝቡ ነህና አመራርን ብትሆን በትንሽ ሹመት ላይ የምትገኙ ሰዎች እናንተ በሽርፍራፊ ሳንቲ እየተደለላችሁ ህዝብ እየሞተ እየተራበ ስላለ ያንተ ልጅ በልቶ ስላደረ ሳይበላ በራብ ያደረውን የወንድምን ልጅ ሳትረሳ ነገሩን በግልጽ ይፋዊ በሆነ መንገድ በመቃወም የፍተሻውን ሂደት በስነ ስርዓት እንድታካሂዱ ስል ለሲዳማ ህዝብና በትንሽ ቦታ ላሉ አመራሮች ጥሪ አቅርቧል። ይህ የማይሆን ከሆነ ይህ ጭቆና እንደቀጠለ ይኖራል። ብዙዎቹ ይታሰራሉ፣ ብዙዎቹ ይፈናቀላሉ፣ ራብን በርትቶ ይቀጥላል። ይህ እንዳይሆን የማይፈለግ ከሆነ ማንም ሰው ዛሬ የሚመጣውን ትንሹን ችግር ሳይሆን ነገ የሚመጣው ለማቆም መቃወም አለበት። ከስራ ብትባረር ነገ ስዳማ ሰፊው ህዝብ ለአንተስ ስራ ይሆናል፣ እንጀራ ይሆናል። የታገልከት ህዝብ ሲበላ ሲጠግብ ካየ ከፈጣድም ታገኛልና በትንሽ ሽርፍራፊ ሳንቲ እየተደለል የብዙዋንን እምባ የምትበላ የኃጢአቱም ተካፋይ አትሁን። ነገሩን የምታውቀውን አትደብቅ። ከላይ ያሉት ቢሊዮነር ሆኖ ለአንተ ለሰጡት ለአንድና ሁለት ሺህ ብር ምንም አይነት ህልናን አትሽጥ፣ የሚል መልእክት እኔ ደግሞ በበኩል ላይ አስተላልፋለሁ። ውድ የተወደዳችሁ የጃሾ ቤተሰቦች መረጃው ከተመቻችሁ ላይክ ሼር፣ እንዲሁም ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ ማድረግ ሀሳብ አስተያየታችሁን ደግሞ በኮሜንት ሳጥን አስቀምጦ እያልኩኝ የምለያችሁ እኔ ጃሾ ነኝ።